እሺ፣ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን እናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። አዲስ አበባ ከተማ ውስጥ 1585 የግል ትምህርት ቤቶች አሉ። ከዚህ ውስጥ 77 ከመቶዎቹ ወይም 1222 ትምህርት ቤቶች በ2018 የትምህርት ቤት ክፍያ እንዲጨምሩ ተፈቅዶላቸዋል። እስከ 65 ፐርሰንት ድረስ እንደየደረጃው የትምህርት ቤት ክፍያ ጭማሪ እንዲያደርጉ ተፈቅዶላቸዋል። እንግዲህ ይሄ ጭማሪ ምን ያህል ፌር ነው እና ምን ያህል ፍታዊ ነው የሚለው ደግሞ፣ መሆን የነበረበትና ወላጆች ላይ ሊፈጠር የሚችለው ጫና እና እሱን እንዴት ማለፍ ይቻላል የሚለው ላይ ሀሳብ ልሰጣችሁ ፈልጌያለሁ። ይህንን የዛሬውን ፕሮግራም ስፖንሰር ያደረገላችሁ ቴምር ሪልስቴት ነው። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብቶ በማስረከብ የሚታወቅ ሪልስቴት ነው። ቴምር ሪልስቴት አሁን ደግሞ በመሀል ፒያሳ ከፍሬንድሽፕ ፓርክ አጠገብ የመጨረሻዎቹና ሶስተኛ ብሎካቸውን ለሽያጭ አቅርበዋል። ይኸው ከዚህ ቀደም አነስተኛ ካሬ ያላቸው ቤቶችን ፈልጋችሁ ያለቀባችሁ ደንበኞች ለእናንተ የሚሆን ተመጣጣኝ የካሬ አማራጭ አነስተኛ የካሬ አማራጭ ያላቸው ማለትም እስከ 63 ካሬ ቤቶችን ከ690 ሺህ ብር ቅድሚያ ክፍያ ጀምሮ ይዘውላችሁ ቀርበዋል። በተጨማሪነትም በመሀል ፒያሳ የንግድ ሱቆችን በ900 ሺህ ብር ቅድሚያ ክፍያ በመሸጥ ላይ ይገኛሉ። ስለዚህ ለበለጠ መረጃና ለሳይት ጉብኝት በ0997 33 56 50 ላይ ልደውሉላቸው ትችላላችሁ። እንግዲህ የትምህርት ቤት ክፍያ ጉዳይ መሰረታዊ የሚባል የቤተሰብ ወጪ ነው። ትምህርት ቤት ስለዚህ አዲስ አበባ ከተማ አስተዳደር 1227 ቤቶች የትምህርት ቤት ክፍያ እንዲጨምሩ ሲፈቅድ ደረጃ ያወጣሉ። ግን ደረጃ ከማውጣቱ በፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ዋናው መንገድ ላይ ግንባታቸው 30 ፐርሰንት የደረሱ መኖሪያ ቤቶችን ባለ አንድ መኝታ በ693000 ቅድመ ክፍያ ባለ 2 መኝታ በ946000 ቅድመ ክፍያ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ ቀሪውን 90% ያለ ምንም ተጨማሪ ወለድ በ30 ወራት ከፍለው የሚያጠናቅቁት። ምን ይህ ብቻ 30% ለሚከፍል እውነተኛ 25% ቅናሽ ጋር እየጠበቅኖት ነው፣ ይሎታል ቴምር ሪል እስቴት። ምን ያህል መጨመር እንደሚፈልጉ ፕሮፖዝ ያደርጋሉ ትምህርት ቤቶቹ መጀመሪያ ያቀርባሉ እና ትምህርት ቤቶቹ ያቀረቡት አስር ከመቶ የማይሞሉ ትምህርት ቤቶች ብቻ ናቸው እስከ 50 ፐርሰንት እንጨምር ብለው የጠየቁት ነገር ግን ዘጠና ከመቶ የሚሆኑ ትምህርት ቤቶች ከ75 ፐርሰንት እስከ 262 ፐርሰንት እንጨምር ብለው ነው የጠየቁት ሪፖርቱ ላይ እንዳለው ስለዚህ ፌር ነው ብሎ የሚያስበውን እንግዲህ ወላጆችም፣ ትምህርት ቤት፣ ንግድም፣ ፍትህ፣ የፕላን ጽህፈት ቤት እነዚህ በሙሉ ተሰብስበው አንድ ባጠኑት ጥናት ፌር ነው ብለው ያመኑበትን ዋጋ አስቀምጠዋል። ነገር ግን የሚጨመረው በየትምህርት ቤቶቹ ሌቭል ነው። አንደኛ፣ ሁለተኛ፣ ሶስተኛ ና አራተኛ የሚባል ደረጃ ላይ አራተኛ የሚባለው በጣም ጥሩ ትምህርት ቤት ተብሎ የሚታሰበው ነው በጥራት አንጻር። ስለዚህ ቅድመ መደበኛም አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች መጨመር የሚችሉት ማክሲመም መጠኑ ተቀምጧል። ለምሳሌ ቅድሚያ መደበኛ እነ ኬጂ የሚባሉት እስከ 45 ከመቶ ድረስ የመጨመር ፍቃድ ተሰጥቷቸዋል። አንደኛ ደረጃ ትምህርት ቤቶች እስከ 40 ከመቶ፣ ሁለተኛ ደረጃ ትምህርት ቤቶች እስከ 55 ከመቶ በየደረጃቸው ደረጃ አንድና ደረጃ ሁለት እኩል ላይ ጨምር ይችላል። በየደረጃቸው ተቀምጧል። በዚሁም መቶ ከነዚህ 1227 ትምህርት ቤቶች መካከል 144ቱ 40 ፐርሰንት የመጨመር የሚጨምሩ ናቸው 591ዱ 45 ከመቶ፣ 378 ትምህርት ቤቶች 50 ከመቶ፣ 47 ትምህርት ቤቶች 55 ከመቶ፣ 66 ትምህርት ቤቶች 60 ከመቶ፣ 1 ትምህርት ቤት ደግሞ 65 ከመቶ። እንግዲህ በጣም ከፍተኛ ነው። ለምሳሌ በወር 2000 ብር ከፍል የነበረ አንድ ወላጅ 45 ከመቶ ቢጨመርበት በወር 2900 ብር ሆነ። 900 ብር ጭማሪ የሆነበት ማለት ነው። በአመት ብናስላው 9000 ብርና ከዛ በላይ ጭማሪ ማለት ነው። እንግዲህ ይሄኛው ጭማሪ ሌሎቹ ከዚህ ያልጨመሩት ትምህርት ቤቶች ወይም እንዲጨምሩ ያልተፈቀደው 358 ትምህርት ቤቶች በ2016 ጨምረው የነበሩ ናቸው። ስለዚህ መጨመር የሚችሉት በ2019 ነው። ምን ማለት ነው? አንድ የሚጨመረው ጭማሪ የሚቆየው ለሶስት ዓመት ነው ማለት ነው። አንድ ሴት የሚደረገው ለሶስት ዓመት የሚያገለግል ነው አሁን የትምህርት ቤት የጭማሪ ጉዳይ የትምህርት ቤት ዋጋ ጉዳይ በጣም መሰረታዊ የሚባል ክፍያ ነው። ግን ያሉት አማራጮች ሁለት ናቸው። አንዱ የመንግስት የትምህርት ቤት ጉዳይ ነው። ሁለተኛው ደግሞ የግል የትምህርት ቤት ጉዳይ ነው። በሁለቱም ጋር የሚነሳው ምንድነው? የጥራት ጉዳይ ይነሳል። የመንግስት ትምህርት ቤት የጥራት ጉዳይ ይነሳል። የግል ትምህርት ቤቶችም የጥራት ጉዳይ አለ በሚል ይነሳል። እዚህ የጥራት ጉዳይ ይጎላል በሚል ለሚነሳው የተደራሽነትም ጉዳይ አለ። እንግዲህ የመንግስት ትምህርት ቤቶች የማይደርሱባቸው ቦታዎች ላይ የሚደርሱባቸውም ቢሆን ግን ተጨማሪ ተደራሽነት ነው። የግል ሴክተሩ ደግሞ አዳጊ ፍላጎት አለ። ማንኛውም ሰው ልጁን ከወለደ በኋላ ከሶስት ዓመት በኋላ ወደ ትምህርት ቤት መላኩ አይቀርም። አዳጊ ፍላጎታል። የግብአት ጉዳይ አለ። ስለዚህ የመንግስት ትምህርት ቤት የግብአት ጉዳይ ይነሳል። የግል ትምህርት ቤቶች ደግሞ በቂ ግብአት አለ በሚለው ነው የሚነሳው። የመንግስት ትምህርት ቤቶች ያለ ሎድ በጣም ከፍተኛ ነው። የግል ትምህርት ቤቶች ግን በተወሰነ መልኩ አማራጭ ሆነው ያገለግላሉ ነው ስለዚህ ትምህርት በጣም አስፈላጊ ነው። ወላጅ ልጆቹን ትምህርት ቤት በራሱ ስም ቢልክም፣ ግን የሚያስተምረው ለመንግስት ነው ለሀገር ስለሆነ እንደማለት ነው። ተምሮ የሀገርን ኢኮኖሚ እንዲያሻሽል ለሀገር እንዲጠቅም ነው ልጅ ሊማር የሚችለው። ስለዚህ ይህ ጭማሪ ተፈቅዷል። አሁን ይሄ ነጻ ገበያ ካለመሆኑ አንጻር ነው። ነጻ ገበያ ቢሆን ትምህርት ቤቶች በራሳቸው ፍላጎት ነው የሚጨምሩት። ለምሳሌ ዘጠና ፐርሰንት የሚሆኑት እስከ 262 ፐርሰንት ለመጨመር ፍላጎት ነው። ሁለት እጥፍ ለማሳደግ ነበር ፈልገው የነበረው እንደማለት ነው። ከዛ በላይ የሚያስገቡ ሊኖሩ ይችላሉ። ግን ነፃ ገበያ አይደለም መንግስት ሴት የሚያደርገው ነው። ምክንያቱም የሚደጉመው ነው እና ማህበራዊ ጠቀሜታ አለው ተብሎ ስለሚታሰብ የትምህርት ሴክተሩ መንግስት የሚደጉመው ነው። በኢንቨስትመንትም በሌሎችም የሚደጉም ነው። ስለዚህ ፍትሐዊ ነው። የገበያ ጥናት አድርጌ በዚህ ያህል መጠን ብትጨምሩ የሚል አስቀምጧል። ግን ቢሆን ደግሞ እኔ ብዬ ማስባቸው ሀሳቦች አሉ። እርግጥ ነው የትምህርት ቤት ሴክተር በጣም ሴንሴቲቭ ነው። የቢዝነስ ተቋም ብቻ ተብሎ ትሪት የሚደረግ አይደለም። እንደ ንግድ ብቻ ተቋም ይታይ አይደለም። ነፃ ገበያ ካልሆነ ደግሞ መንግስት ፕራይስ ማስቀመጥ አለበት። መጨመር ያለበትን መጠን መንግስት ሊያስቀምጥ ይችላል። ብዙ ምክንያቶች ሊኖሩ ይችላሉ። ለምሳሌ አገልግሎት ሲሰጥ የግል ትምህርት ቤቶችም የደሞዝ ጉዳይ ይኖራል። የሚከፍሉት ደሞዝ አለ። ለአስተዳደር የሚያወጡት ወጪ አለ። ኪራይ ከሆነ ለኪራይ የሚያወጡት ወጪ አለ። ለግብቶች የሚያወጡት ወጪ አለ። ደግሞ ትምህርት ቤትም የዛን ያህል ፕሮፊት ማርጅኑ ትልቅ ላይሆን ይችላል። ምክንያቶቹ የሚተዉ አይደሉም። ደግሞ ቢዝነሱ በጣም ከተነካካ አደጋ ያመጣ ነው። ትምህርት ቤቶች የሚዘጉበት ደረጃ ላይም ቢደርሱ በክስረት ተማሪዎች መበተን ይኖራል። የመንግስት ላይም ጫና አለው፣ የራሱ ማህበራዊ ጫና አለበት። ስለዚህ መጨመር የማይጠበቅ ነው ብሎ መናገር አይቻልም። ነገር ግን ቢሆን ጥሩ ብዬ ባስበው እኔ በአንዴ 45 ፐርሰንት 50 ፐርሰንት ከመጨመር ለሶስት ዓመት ያገለግላል ብሎ ከመጨመር እኔ በየአመቱ የተወሰነ ፐርሰንት ብቻ እንዲጨመር ቢደረግ ጥሩ ነው ብዬ ነው ማምኑ። ለምሳሌ 45 ፐርሰንት በአንዴ ከሚሆን በየአመቱ 15 15 ፐርሰንት ቢጨመር ለወላጅ ጫና አይፈጥርበትም ብዬ ነው ማምኑ። ለምሳሌ የቤት ኪራይ የመኖሪያ ቤት ኪራይ ደንቡ እንደሚለው ማለት ነው። የመኖሪያ ቤት ኪራይ ደንቡ የሚለው ምንድነው? በየዓመቱ መንግስት ሴት ያደርጋል፣ ፐርሰንት ያህል ማደግ ያለበትም ፐርሰንት እኔ ትምህርት ቤት ላይም በአንዴ በግማሹ ጨምሩ፣ በ60 ፐርሰንት ጨምሩ፣ 45 ፐርሰንት ጨምሮ ከሚባል ወላጅ ላይም ጫና እንዳይፈጠር እኔ በየአመቱ ላይ የተወሰነ የተወሰነ ፐርሰንት ኃይል እንዲጨምር ቢደረግ እኔ ጥሩ ነው ብዬ ነው ማምለው። ምክንያቱም በግማሹ መጨመር በአንዴም በራሱ ውድ ነው ውድ ነው። ለሶስት ዓመትን ቢያገለግል አንዴ 45 ፐርሰንት ቢጨምር 50 ፐርሰንት የሚጨመርበት ሰው በ10 ሺህ ብር ቢያስተምር 15 ሺህ ብር ገባ ማለት ነው። ስለዚህ ውድ የሚባል ነው። ግን ይህም ቢሆን በየአመቱ ቢከፋፈል እኔ ጥሩ ነው ብዬ ነው ማም የዋጋን የዋጋ ንረት ነው አንዱ ምክንያት የነበረው። ከዚህ ቀደም የዋጋ ንረት ከፍተኛ ስለሆነ ዋጋ እንጨምራለን የሚል መከራከሪያ ነበር። ነገር ግን ኢትዮጵያ ውስጥ ባለው በመለኪያ ደረጃ ዋጋ ንረት ኢቨን የሚቀጥለው ዓመት 11 ከመቶ ይገባል ተብሎ የሚታስበው አሁንም 13 ከመቶ ነው መንግስት ሲንግልድ እየተገታለው የሚል ከሆነና ኮሚትመንት ወስዶ ወደ ነጠላ ሀዝ የሚወስደው ከሆነ ዋጋ ንረት ምክንያት መሆኑ እየቀነሰ ነው ስለዚህ ቢያንስ የዋጋ ንረቱ አቬሬጅ ላይ እንኳን እንዲቆይ ቢደረግ ጭማሪው ከ1112 ፐርሰንት አይደል በላይ በየዓመቱ የማይጨምርበት እድል አለ። እኔ እንደሱም ቢደረግ ጥሩ ነው ብዬ ነው የማስበው። እንግዲህ አብዛኛው የንግድ ቦታ ስለሚሆኑ የኪራይ ዋጋም ቁጥጥር ማድረግም መንግስት ይህንንም ስራ ቢሰራ ጥሩ ነው ብዬ ባስበው ለምሳሌ የመኖሪያ ቤትን ለማረጋገጥ የመኖሪያ ቤት ዋጋን ለማረጋገጥ የኪራይ ዋጋን ደንብ ወጥቷል። በሱ ደንብ መሰረት ዋጋን ሴት የሚያደርገው መንግስት ነው። እኔ የንግድ ሱቆች ላይም አብዛኛው ትምህርት ቤቶች በኪራይ ነው የሚሰሩት ይታወቃል። ስለዚህ የንግድ ቦታዎችም ኪራይ ላይ ቁጥጥር ማድረግ፣ ደንብ ማዘጋጀት እና መፈጸም መቻል እኔ ጥሩ ነው ብዬ አምናለሁ። ያው ትምህርት ያሉና ጉዳይ በመሆኑ ያው ተደራራቢ ክፍያዎችም ይኖራሉ። ይህንንም ማሰብ በደንብ ነው የሚያስፈልገው። ስለዚህ ተደራራቢ ክፍያዎች እንኳን እንዳይቀሩ ቁጥጥር ማድረግ በጣም ያስፈልጋል። አንድ የትምህርት ቤቶች ውስጥ ከትምህርት ቤቱ አመታዊ ክፍያ በተጨማሪ በጣም ብዙ የሚጠየቁ ክፍያዎች አሉ። ይሄ የሚያስተምሩ ወላጆችንም በአግባቡ ልጆቻቸውን እንዳያስተምሩ እክል የሚፈጥር ነው። ስለዚህ ይህንን የመቆጣጠር የማስፈጸም አቅም ማዘጋጀት በጣም ነው የሚያስፈልገው። እሱ ብቻ ሳይሆን ትክክለኛ የትምህርት አሰጣጥ የኢትዮጵያን ባህል በጠበቀ መልኩ የማስተማራቸውን ሁኔታ መቆጣጠር በጣም ነው የሚያስፈልገው። ይህ በተጨማሪነት እኔ አስፈላጊ ነው ብዬ አምናለሁ። በቀጣይ ግን ይሄ ጉዳይ እየጨመረ እየጨመረ የሚመጣ ከሆነ በየሶስት ዓመቱ አርባ ፐርሰንት እና ሀምሳ ፐርሰንት የትምህርት ቤት ክፍያ የሚጨምር ከሆነ ወላጆች ላይ በጣም ጫና መፍጠሩ አይቀርም። ምክንያቱም የወላጆች ገቢ በየአመቱ በአርባ ምናምን ከመቶ ሊጨምር አይችልም። ሁለት ሶስት ልጅ ያላቸው ሰዎች በጣም መቸገራቸው አይቀርም። ስለዚህ ወዳችሁ ነው የምታስተምሩት ሊባል አይችልም። የመንግስትንም ጫና ተሸክመዋል የግል ትምህርት ቤቶች። የግል ትምህርት ቤትም የመንግስት ትምህርት ቤት የሚማሩ ተማሪዎች ለመንግስት በኋላ አገር ተረካቢ የምርት ስርዓት ውስጥ የሚሳተፉ ናቸው። ስለዚህ እኩል ትኩረት ነው የሚሰጣቸው ብዬ ነው የማምነው። ስለዚህ በቀጣይ የግል የትምህርት ሴክተሮች ላይ የግብዓት የትምህርት ግብዓት፣ የውጭ ምንዛሪ አቅርቦት ላይ ድጋፍ ማድረግ ዋጋ በከፍተኛ ሁኔታ እንዳይጨምር የማድረግ አቅም አለው ብዬ እኔ ያምናለሁ። እንግዲህ የቀጥታ ታክስ እንኳን ሂት ባያደረጋቸው ግን፣ በተለያዩ ዙሮች የሚመጡ የታክስ ሁኔታዎች ላይ ሪሊፍ በመስጠት እንደውም የትምህርት ሴክተሩ ፈንድ እንደሚደረግ ይታወቃል፣ እንደሚደገፍ ይታወቃል። ስለዚህ የትምህርት ሴክተሩን የግል ሴክተሩንም መደገፍ እኔ ከመንግስትም ጫና እንዲቀንስ ያደርጋል። ደግሞ ፕራይሶችም ፍትዊ እንዲሆኑ እድል አለ ብዬ አስባለሁ። መንግስት የትምህርት ጥራት ተደራሽነትን ማሳደግ ላይ በጣም አማራጮችን መስራት በጣም አስፈላጊ ነው። የመንግስት ትምህርት ቤቶችን የጥራት ሁኔታ ማስተካከል በጣም አስፈላጊ ነው። በምርጫነት እንዲመለከቷቸው ማድረግ በጣም አስፈላጊ ነው። ነገር ግን በእሱ ሊቃለል አይችልም። መንግስት በጣም የብዙ ትምህርት ቤቶች ባለቤት መሆኑ ጫና ነው የፈጥረው። ስለዚህ የግል ሴክተሩ ፌር በሆነ መልኩ መንቀሳቀስ ካለበት የመንግስት ትምህርት ቤቶችንም የጥራት ተደራሽነትን ማሳደግ በጣም ያስፈልጋል። የግል ሴክተሩንም እኔ መደገፍ አስፈላጊ እንደሆነ ይሰማኛል። በአገልግሎት ሴክተሩ ወደ ትምህርት ሴክተር የሚመጡትንም ለማበረታታት አበረታች የሆነ የኢንቨስትመንት ማበረታቻዎች ማዘጋጀት በጣም ያስፈልጋል። የመሬት አቅርቦት ሊሆን ይችላል፣ የብድር አቅርቦት ሊሆን ይችላል፣ የውጭ ምንዛሪ አቅርቦት ሊሆን ይችላል። የግል ሴክተሩ ላይ የሚነሱ የኦፕሬሽናል ኮስት ውድነትን ወደ ሴክተሩ መጥቶ ለመስራት ያሉ ማበረታቻዎችን በደንብ ማጠናከር አስፈላጊ እንደሆነ ይሰማኛል። ትምህርት ቤቶችን በቀጥታም ሆነ በተዘዋዋሪ የመደጎም ስርዓቱም እንደ የኢንቨስትመንቱ እየታየ መጥፎ አለም ለምሳሌ የትራንስፖርት ሴክተሩ ይደጎማል። ነዳጅ የሚደጎሙ ትምህርት ቤቶች ተብሎ ትራንስፖርት ሴክተር ተብሎ እንደሚቆጠረው ትምህርት ቤቶችም የተለያዩ የድጎማ ስርዓቶች ውስጥ ማስገባት ጥሩ ነው። የግል ሴክተሩን ቢሆን ምክንያቱም የግል ሴክተሮቹ ትምህርት ቤቶቹ ኤግዚስት ቢያደርጉም የሚያስተምሩ ሰዎች አቅም እየተዳከመ የሚመጣ ከሆነ ፌር ሊሆን አይችልም። በየሶስት ዓመቱ መቀመጡ ብቻ ሳይሆን ሌሎች በአሰራር ይህኛው ህግም ቢወጣ ነገር ግን በመሀል የሚጨመሩ ጭማሪዎች ሊኖሩ ይችላሉ። እሱንም የመቆጣጠር ስራዎችን መስራት እኔ በጣም ጥሩ እንደሆነ ይሰማኛል። ይህን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።